ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ፣ እኔ እግዚአብሔር ይመስገን በጣም ሰላም ነኝ። እናንተን በያላችሁበት ሰላም እግዚአብሔር ይብዛላችሁ። እንግዲህ ክፍል መቶ አስራ አራት ተለቀቀ። አፍላ ፍቅር አፍላ ፍቅር፣ እንግዲህ ቀሰቴና ቹቻ እንዴት ተኳረፉ ናቸው። ቹቻ እንግዲህ ታስታውሳላችሁ ያቺ ጸጋ በምትባለው ልጅ ነገር በሰራየው አዋሳ ድረስ ሄዳ ከዛ በስንት ልመና አልቅሳ ጓደኛዋ ቤዚ ሂዳ ያመጣቻት ማለት ነው። ተሰብስበው ሂደ ቡቸራ እና ቤዚ ማነች? ቤዚ አስናቅ ቀስት የሆነው ማለት ነው አስናቀ ባመጣቸው ነገር እና ዛሬ እንግዲህ ቡቸራ ለጓደኝነት ግን ሲባል ሰውን ለማስታረቅ መዋሸት በጣም ደስ ይላል ማለት ነው። ለጥሩ ነገር ዋስቶ ማስታረቅ ይሄን በፈጣሪ ጋ ችግር የለውም። የሆኑ ባልና ሚስቶች የሚዋደዱት የዝጋ ትምህርት የወሰድኩት ተቡቸራ ማለት ነው ትምህርት የወሰድኩን ነገር ቢሆን ዋሽቶ ማስታረቁ ማለት ነው። እሱ ከፍቶ ሲያገኝ ምንድን ነው ያለው? ዛሬ እኮ አገኝቻት ፉንቃህል እንደምታረቅ ናፍቆኛል ብላ እንታረቃለን የሚል ቃል ገባችልኝ ይላል። ይህን ነገር እንግዲህ ሲሰማ ምስር ብላ በለኝ ሲለው የዝ ጊዜ ስፒዶም ደግሞ ስፒዶም ብሎኛል ብሎ ስፒዶንም እንደዝ ማለት ስፒዶ ጠራና ለምን ነው የምትዋሸው ሲለው እኔ ምን ላድርግ፣ በቃ እንደዛ እንዲያፌ ተቀድድብኝ እኔ ነኝ ይልና ምንድን ነው የምታዋሩት የምታንሾካሽኩት ሲል ቀስቴ ያን እስር ቤት እንደሆነ የተበደርኩትን ብር ታልሰጣይ ብሎ ነው። በዛ ነው እኔ ሰርቼች ነው የሻይን ብር ሰርቼ ከደሞዜ ከፍልሃለሁ እያልኩ ነው እያለ ሲለው ነበረ። እንግዲህ ቀስቴም ያው ተደብሯል በቹቻዬ ማለት ነው። አሁን ላይ እንግዲህ ውለጅኝ ባክሽ ተቀድጄ ነው በማለት ይለምናታል የዚህ ጊዜ እንግዲህ ቀሰቴን በእናትሽ እንደዚህ ብዬ እንትናም ደግሞ ስለተከፋች ቤዚ እስኪ በእናንተ እንኳን ታረቁና ዛሬ ልደሰትን በእሷ ደግሞ እንግዲህ ያለቀው በመጀመሪያ ያው የቤዚ ፍቅረኛ ያያ የድሮ ፍቅረኛዋን ፍቅረኛ አይቶን ይዞ ለማስቀና ብላ እንግዲህ ማሰራው የለም አስናቀች ማለት ነው ያው ጸጋ የዚ ጊዜ ድራማ ጀምራብ ነው ያገኘቻት ነበረ አሁን በዛ ስታለቅሱላ አሁን ደግሞ በእናንተ ልደሰት ባክሽን ብላ ስለምናታለች ቤዚም ማንን ቾቻን የዚ ጊዜ ይሻለች እና አለውና፣ ቀስቴን ማመጣው ሂድና እግሯ ስር ድፍት ብለህ፣ አርባ ሚሊዮን ጊዜ ድፍት ብለህ ይቅርታ ጠይቅ፣ ሂድ ይለዋል። የዚ ጊዜ ደግሞ እጆቻ እንደዚህ እኔ አልፈልግም እያለኝ ትለዋለች። እንዲያውም አትፈልግም? እኔ ማነው ቡቸራ፣ በጣም ነው የሚመቸኝ ቡቸራ ማለት ነው። እና የዚ ጊዜ በቃ ይቅርታ አድርጊያለሁኝ ትላለች። የዚ ጊዜ ይጠቃቀፋሉ፣ ቀስቴና እጆቻዬ ማለት ነው። የዚ ጊዜ ያው ድምፁን ባስገባው የዝህንን የስፒዶ ድምጽ ዋው! ዘፋይ ቢሆን ራሱ ድምፁ በእውነት በጣም ነው። የተታረቁ ጊዜ እስከዚህ ጋ ድምፁን ላስገባው። ትንሽ ቀሰቴና ቹቹሻ እንኳን ደስ አላችሁ፣ እኛን አትርሱን እንዳስታረቅናችሁ እንዳስታረቅናችሁ ሁለቱም ተለዩ፣ ከጓደኞቻቸው እርቅ አወረዱ። አንድ ነው ልባቸው፣ አንድ ነው ልባቸው። እንግዲህ እንዳያችሁት ጓደኝነት ማለት ይሄ ነው። ታረቁ። ሁለታቸውንም ቡቸራ እንግዲህ ይችላል ስፒዶም እንግዲህ በማታረቃቸው ይሄን የመሰለ ሙዚቃ ዘፍኖላቸዋል ማለት ነው። እሱ በመሰረቱ ለቡቸራም ለእሱም እንዴት ነበር እንትን ሲሉ ለጓደኛቸው ያለ መስዋዕትነት መክፈል ማለት ነው። እዚጋ እንግዲህ የሚያሳየው ከከፊልሙ የተረዳሁት ከድራማው ምንድን ነው ጓደኛ ሲከፋው ከጎኑ ሳይለዩ ሲቀሩ አይዞ እያሉ ዋሽቶ ራሱ ማስታረቅ ማለት ከሚወዷቸው ጓደኝነት ጋር እንደዚህ ሲሆኑ በእውነት ለመናገር በጣም ደስ ነው ያላይ ማለት ነው። ያኔ ትምህርት እንወስድበታለን ከምናየው ነገር እንግዲህ ከእሷም እየተዋደዱ ያሉ ሰው ግን ሳያስታርቃቸው ወይም የሰው ወሬ ሰምተው ተለያይተው ነበረ። እንግዲህ በዚህ የተነሳ ማነች ያቺ ጸጋ የምትባል ነች፣ እንደዚህ ያደረገቻቸው። አሁን እንግዲህ ጓደኝነት ማለት እንደዚህ ነው። እነሱ ሁሉ ይሄ ደስታ በዚህ ደረጃ እንግዲህ ማነች ቤዚ ራሱ እያለቀሰ ነበረ በያያበ ያ ሬዲዮ የተነሳ ከድሮ ፍቅረኛው ጋራ ስላገኘ እነሱ ግን ተደስተው በአንድ ሲሆኑ በጣም ደስ ይላል ማለት ነው። እዚ ላይ እነሱ ያበቃል። ወደ ሁለት አፍቃሪና ወደ ጆሲ ፍቅረኛሞች እንሄዳለን። እንግዲህ መስተፋቅር ሂዋልዬና ሶሲ ቀበጧ ማለት ነው በጆሲ ፍቅር ተይዘዋል። እንግዲህ ሰላም ሲላቸው መስተፋቅር ተይዘው አሁን እንግዲህ እዚ ላይ አቡሽ እሱን ለማየት ነው አይኑን ለማየት ወሰደን ብለው ተፈቅረኛቸው ከማን ነው ከዴቭና ከሚኪ ተለይተው የመጡት ወደ ቤት እሄዳለሁ በማለት ሚኪ እንዳይደብረው ብላና ወሰደ ብላ አቡሽን እንትን ያለችው። እዚን ላይ እንግዲህ ጆሲን ሲያነሱ ልጁ አትበለው ጆስዬ በለው እያሉ ሚኪ ማን ነው አቡሻ ግራ እስከሚገባው ድረስ የኔ ጌታ እያልሽ እኮ ነው ታደሳ ብሎ ልጁ እንዳትለው ቆንጅዬ እኮ ነው ደግሞ አይኑ ጥርሱ እያሉ በቃ ወደ መጅኑን ወደ ብደት ሂደዋል ማለት ነው። እዚህ ላይ እንግዲህ ሁላቸው እንደዚህ እያሉ ልጁ ከመሀል ይመጣል ማለት ነው። አቡሻ ግን ይህን ነገር እንዴት እየሆነ ነው ምን እንደምታካሂዱ አልገባኝም። ለምንድን ነው እንደዚህ የምትሆኑት ይላቸዋል። እነሱም ግን ያው ተይዘዋል በመስተፋቅሩ በጆሴፍ መስተፋቅር እሷ ሚኪን ስታየው ጆ ሲሆነባት፣ ዲብን ስታየው ጆሴ እያሉ ነው እየሮጡ ከፍቅረኛቸው ያመለጡት፣ እና እሱ ግን እንደሌለ ምንም ነገር እንደ አልተጠቀመን። የዚህ ጊዜ አሁን እንግዲህ ጆሴ ይመጣላቸዋል ማለት ነው። አይናቸው መጣለን እያሉ ሂዋን ያለኝ ሶስ እያለኝ እያለኝ እኔ ፍቅር ትለዋለች በብ ስትለው፣ የዚህ ጊዜ አቡሻ ይቆጣል ማለት ነው። መጣ ብለው ልቤ መታ እንግዲህ ዝጋ የሶሲ ልብ የምትሆነው ቅጡ እየጠፋት ነው። እሱ ስለመጣ ማለት ነው። ልቧ ነው በቃ እንትን የሚለው የዚህ ጊዜ አቡሻ የሚለውን ይለዋል ማለት ነው። የዚህ ጊዜ ይመጣል ጆሲ፣ እዚያ ፊታቸው ይመጣልና ያናግረዋል አቡሻ ማለት ነው። ናይ ወደዚህ ይለዋል። የዚህ ጊዜ እኔ ህዋንና ሶሲ ናቸው የሚያስቁኝ ሶስት ሲቲ እያለኝ አየሺው። እኔንም እኮ ሄዋን እያለኝ የኔ ፍቅር እያሉ ሁለቱም እንግዲህ ግራ በገባቸው መልክ ሲነጋገሩ ነው የምታዩት ማለት ነው። እዚህ ጋ ያው ድምፅ ማስገባት ይምትናይልም በጣም ያሳቀኝ ባህርት እዚጋ ነው። አቡሻም እንግዲህ እንዴዛ ትበለው አትቆጣው ይላሉ እነሱ ራሱ ማለት ነው። ምክንያቱም መስተፋቅር ይኸው እንትን ስላለው ሶሲ እያለኝ እያለች እዚህ ጊዜ ሶሲ ደስ ይላታል ማለት ነው። አቡሻ ደግሞ ጥያቄ ውስጥ ከቶታል። ለምንድነው የልጆችን ልጆችን የምታስደቅቅ ከሆነ አስደቅቅ እያለ እየፈነጨበት ነው ማለት ነው። አቡሻ የዚህ ጊዜ እኔ ስለሚሉት ነገር አላቅም ምንም ነገር አላቅም እኔ፣ ታዲያ ስለምን እንደሆነ የማውቀው ነገር የለም። እኔ ምንም ነገር አላስነካኋቸውም። እነሱ ካላንተ እንደዚህ እንተን። የዚህ ጊዜ ህዋን ማን ሶሲ ሲጠራት ሶሲ ሲላ ሶሲ እያለይ በማለት በደስታ ትዋጣለች። ሶሲ ማለት ነው እኔንም ኩሆን ያሉኝ እያሉ አቡሽ ጨጓራው ይልጡታል ማለት ነው አቡሻ። እንደዚያ አለን እያሉ ሲጠሩ ሁለቱም ማለት ነው። እሱ ግን እየተናደደ ነው አቡሽ ማለት ነው። ታረክስ እንደሆነ አርክስላቸው እያለው ነው ያለው ነገር ግን ማን ነው አቡሻ ማነው እነሱ ግን በዚህ ነገር እንትን ላይ ላይችልም፣ ሁለተኛ ይሄ ነገር የማይለቃቸው ከሆነ በህይወቱ ፍርድ ነው እያለ አቡሻም እየፈነጨበት ነው ያለው ማለት ነው። እና በጣም ከባድ ነው እየነገርኩህ ነው ያለሁት እያለው ነው አቡሽን። የዝ ጊዜ ይዙታል ማለት ነው። አተምተው ይሉታል። እና አሁን ላይ ደግሞ ወደ ቀስቲና ወደ ተነፋፈቁት ፍቅር ማናት ቀሰቴ እና ቹቻ ማለት ነው። ቀሰቴ እና ቹቻ እንግዲህ በዛ አይነት የተነፋፈቁ ፍቅራቸውን ተጣልተው ስለቆዩ አሁን ላይ ቁጭ ብለው ናፍቀሽኝ ነበር፣ ናፍቀሽኝ እኮ ነበር እኔም እየተባባሉ ሁለታቸውም ፍቅራቸውን ሲገላለጹ ጓደኞቻቸው ይመጣሉ በመሀል ማለት ነው። እንግዲህ እነሱም ይሄን እያሉ ሳለ ጓደኛቸው ማነች ቤዚ ትመጣለች። ነይ ቁጭ በይ ሲሏት እሷን ቁጭ ትልና እንግዲህ የመታረቃችሁን ወደ ትያቸው ቤዚ ወደ ጠላ ቤት እያቸው ይሄዳለሁ ሲል፣ የዚህ ጊዜ ደግሞ ማነች ቤዚ ትደነግጥና ጠላ ቤት ሲል ደም ትደነግጣለች። እንዴ እንደዚህ ሲል እኮ እስር ቤት አደረግሽው አለ። በቃ እንደውም ለየት ያለ ካፌ ምናምን ቤት ነው እያቸው የሚሄደው በማለት ይነግራቸዋል ማለት ነው። የዚህ ጊዜ እሷም ትስማማለች። እንግዲህ በአቡሽ ፍቅር ደግሞ ማነች ሄሉ እየተይዛለች እና ሄሉ ጓደኛዋ ወደ አቡሻ ጋር ሄዳለች ማለት ነው። ብቻዋን የመጣዩ እና ስለዚህ አሁን ላይ እንግዲህ እንደምታዋቸው ማነቾቻም ቀስቴም ያም ሁሉ አሳልፈው መጨረሻ ላይ ጓደኛ ጥሩ ነው በመዋሸትም ምንም በማለት ማን ነው ቡቸራ አስታርቋቸዋል። ቡቸራ እና ቀስቴ ማለት ማን ነው ስሙ ሰፒዶ እና ለየት ባለ ነገር እንግዲህ ታርቀዋል ማለት ነው። እዚህ ላይ እንግዲህ ፌርሜላና ይሄ ልጅ እባክ ያቺ ልጅም እየጠየቀች ነው። ስለዚህ ምንድን ነው የተጠቀምከው ነገር ይሄ ነው እንግዲህ መድኃኒት። ሰላም ሲላቸው ሴቶችን ሁሉ ጆሲ ማለት ነው አፈቅርና መስተፋቅራለሁ እያሉ እንትን የሚሉት እና ሁለቱስ? እሺ የሶሲስ ዝም ብሎ እስኪ ከመጨነቅ ነው እንበል። ይችኛዋስ ታዲያ ሕዋንስ እንዴት ሊሆን ይችላል? እኔ ይሄን ነገር በፍጹም እንትልል አልቻልኩም እያለችው እየነገረችው ነው ሄርሜላ ማለት ነው። እች እንግዲህ አንባቢና የሆነ እውቀት ነገር ያላልች ናት። እንግዲህ የዚ ጊዜ እሷም ይሄን ስትለው አቡሽ እናንተና ደግሞ ተገናኝተው ምን ሆነ የደበረህ ትመስላለህ ስትለው አይ በእናትሽ፣ በጣም ደብሮኛል የሆነ እንደዚ አይነት ልጅ ሲላት፣ እንዴ ጁስ የአስራ አንደኛ ኤክላሱማ በጣም ሴቶች ይሞቱበታል። በጣም እንደዚያ የሚያደርገው ነው። እኔ ስለ መስተፋቅር አላቅም ብላ ተነግረዋለች። አንቺም አውቀሸዋል ነግተሸዋል? ሲላት ሴቶች ብዙ ፍቅረኛ በሱ ፍቅርም ይሞቷሉ ምናምን ብላ ተነግረዋለች። የዚህ ጊዜ አቡሽም ራሱ በጣም ይደነግጣል፣ ግራ ይገባዋል ማለት ነው። በቃ ይህን ያለ ሳለ በዚህ ነገር እንግዲህ በቃ ምንም ላድርግ አልችልም በማለት እንትን ሲል ነበረው ማለት ነው። እና እየነገራት እንዳለ እሷም ደግሞ እንዴት እንደዚህ ይሆናል እያለች ተነግረዋለች። እና ሁለቱም ይው ታመዋል እያለች ሌላ ቡሻ ማለት ነው። እንደውም አክሩሃ ስትሄድ እሱ ራሱ እንትን ሲል ነበረው ማለት ነው ግን ማነውሱም በኋላ ላይ ተታርቀው ይሄዳሉ ማለት ነው። ሲነጋገሩ እንግዲህ እዚህ ላይ ይች ልጅ መታ ማነሽ ሶሲ እባክሽን ለምኝልኝና ያርክስልኝ እያለኝ ትጠይቃታለች። ጓደኛሽ በባለፈው ተጣልቶ እኔ ነኝ የገላገልኳቸው ስትላት የሶሲፍቴ እንዲህ ገና ታመል ብልሽ ፍቅረኛ ያልቀሚ ነው እንዲህ ብላ ስትላት እረ፣ ሲጣሉ ነው አረጋጊ እስኪ ያለችው ሲጣሉ ነው እኮ ይገላገልኩ ስትል፣ አንቺ እንዲያውም ጥሩ ሰውነሽ፣ ጥሩ ሰውነሽ፣ እንኳንም ገላገልሽልኝ ማለት ወሬ ጠየቀቻ ማለት ነው። እሷ ግን መጀመሪያ ድብዬ ኔኔም ፍቅር ልትወስጅብኝ ነበር በማለት እንድትላታለ። የዚህ ጊዜ እሷም ትሄዳለች ማለት ነው ሄርሜላ ማለት ነው አዝጋ እንግዲህ ማነው ስሙ ቡቸራ ይሄን ነገር ሲሰማ እግራ ይገባዋል። እንዴት አንገቱን አርዶ ነው ይመጣል። መጣል እንዴት በፍቅረኛ ሚኪን ነው እንዲህ የሚለው በፍቅረኛህ ትቀልድ ያለህ እኔ ብሆን ዝም አልልም። እንዴት ዝም ብለህ ትመለከታለህ ታዲያ? ብሎ ያጨልለዋል። የዚህ ጊዜ ሜኪን ተነስቶ ወደ ልጁ ጋር ያመራል ማለት ነው። ጆሲን እንግዲህ እደበድባለሁ የሚል እንትን ነው እየነካ ያለው ማለት ነው። እየነካ ያለው እዚህ ጋር ደግሞ እንግዲህ ማነች ቤዚ የያሬድ ፍቅረኛ ወደ ያሬድ ጋር ስትሄድ እንግዲህ ያሬድ የድሮ ፍቅረኛ ነች። ምን ብትላጥሩ ነው ልታሳብድ ያዛች? የጸጋ ወሬ ነው መቼም። በባ የተለያየ ነው ታውቂያለሽ። ቤዚ ላንቹ እንድጠቅም ነው አርግዤ ነው ከሱ ብላ ተናግራታለች። የዚህ ጊዜ ቤዚ እንዴት እኔ ይህን ጭራሽ አላምንሽም ትላታለች። አይ ብታምኝ ባታምኝ፣ ይሄ ነው ብላ ተነግራታለች። እዚ ጊዜ ግራ ገብቷት ቤዚም በቃ ትሄዳለ ማለት ነው። ይቺ ደግሞ የጆሲ ፍቅረኛ ነች፣ እሷ ታፈቅሯዋለ እሱ አያውቅም። ለሁሉም ተማሪዎች መስተፋቅር አለበት፣ ሰላም እንዳትሉት እያለች ስትነዛና ስታራባ የዋለችው ይች ነች ማለት ነው። እንግዲህ አሁን ላይ ይሄን ይመስላል ማለት ነው። ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። መልካም ጊዜ። በቀጣይ እስከምንገናኝ ሰላም ሁኑ። ሰላም ለሀገራችን፣ ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። መልካም ጊዜ ይሁን። በቀጣይ በአዲስ ፕሮግራም እስከምንገናኝ መልካም ቆይታ። ባይ ባይ።